ሰላምና ጤና በያላችሁበት ይድረሳችሁ፣ እጅግና የተወደዳችሁ ውድ ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በአመሻሹ የስፖርት መረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ስለ ትልልቆቹ የአውሮፓ ክለቦች የዘገቧቸውን ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ዳሰሳዎችን እናደርጋለን። ፏአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያው በኋላ በቀጥታ ወደ ፕሮግራማችን የምናመራ ይሆናል። ሊቨርፑል እና ኒውካስል ዩናይትድ 45 ሚሊዮን ዩሮ የተገመተውን ኮኮብ እየተመለከቱ ይገኛሉ። ሊቨርፑል እና ኒውካስል ዩናይትድ የባየር ሚኒኩን የክንፍ መስመር ተጫዋች ነው ኪንግስሌ ኮመንን በክረምቱ የዝውውር መስኮት ለማዛወር ከፈላጊ ክለቦች መካከል ናቸው። ፈረንሳዊው ኢንተርናሽናል ከባየር ሚኒክ በክረምቱ ለመልቀቅም እየተዘጋጀ ሲሆን ሚኒክ ከኪንግስለ ኮማን እስከ 45 ሚሊየን ዩሮ አካባቢም እንደሚፈልግ የተገለጸ ሲሆን ወደ ፕሪምየር ሊግ ለመዘዋወርም ክፍት እንደሚሆን የቅርብ የመረጃ ምንጮች ለካቼንድ ኦፍሳይድ ተናግረዋል። ኪንግስለ ኮማን ባለፈው አመት በአርሰናል ኢላማ ተደርጎበት ነበር፣ ስምምነቱ ሳይሳካ ቀርቷል። ከሳውዲ ፕሮ ሊግ ክለቦችም ጥያቄዎች ነበሩ። ሆኖም ግን ከቼንዶ ኦፍሳይድ እንዳስነበበው ከሆነ ኪንግስሌ ኮመን በአውሮፓ የመቆየት ፍላጎት እንዳለውና በሚቀጥለው የውድድር ዘመንም በእንግሊዝ ወይም በስፔን ውስጥም ላለ ክለብ የመጫወት ምርጫ እንደሚኖረው ታውቋል። ኮመን በአሁኑ ጊዜ በሊቨርፑል፣ በኒውካስል፣ በቶትንሃምና በአትሌቲኮ ማድሪድ እየተፈለገ ነው። ምንም እንኳን እስካሁን ምንም አይነት ንግግር ባይደረግም ተጫዋቹን በክረምቱ በአየር ሚኒኮች ሊለቁት ፈቃደኛ ስለሆኑ ዝውውሩ የመሳካቱ ድል ከፍተኛ ነው። ነገር ግን የተጫዋቹ ማረፊያ የት ነው የሚለው ጥያቄ ሌላኛው ጥያቄ ነው። ኪንግስሊ ኮማን በአውሮፓ መቆየትን ምርጫው ቢያደርግም ወደ የትኛው ሊግ ያመራል የሚለው ነገር ግን ሌላ ጥያቄን ይዞ የሚመጣ ነው። የ28 ዓመቱ ተጫዋች በአሊያንዝ አሬና እስከ 2027 ድረስ የሚያቆየው ኮንትራት አለው። ነገር ግን ከዚያ በፊት የመልቀቅ ዕድሉ አሁን ላይ ያለ ይመስላል። ምንም እንኳን 45 ሚሊዮን ዩሮ ዋጋው በተጫዋቹ ብቃት ማሽቆልቆል ምልክቶች በማሳየቱ ሊቀንስ ይችላል ቢባልም ባየር ሚኒክ ከዚያ በታች ለመቀበል ግን ፍቃደኛ አይሆኑም። ባየር ሚኒኮች ጥያቄዎችን ለመቀበል ፍቃደኛ ነው። በቀጣይ ወራትም ለተጫዋቹ የሚጠየቀውን ዋጋ ለመክፈልም እንግዲህ ፍላጎት ያለው ክለብ ኪንግስሌይ ኮመንን የግሉ ለማድረግም ሙከራዎችን ማድረግ ይችላል ተብሏል። ሞሐመድ ሳላ ወይስ ኬሊያን ኤምባፔ? ሪዮ ፈርዲናንድ ዘንድሮ የባሎን ዶር አሸናፊ ይሆናል ብሎ ያሰበውን ተጫዋች ሰይሟል። የቀድሞ የማንቸስተር ዩናይትድ ኮከብ ሪዮ ፈርዲናንድ ኬሊያን ኤምባፔ ከሞሐመድ ሳላህ በማስቀደም የባሎን ዶርን ሽልማት እንዲያሸንፍ እጩ አድርጎ ሰይሞታል። ሁለቱም ተጫዋቾች በዚህ ውድድር ዘመን አስደናቂ ቁጥሮችን አስመልክ ተባለ። እናም ለሽልማቱ ከፍተኛ እጩ ሊሆኑም ይችላሉ። ሞሐመድ ሳላ ሊቨርፑል በ28 ጨዋታዎች 67 ነጥብ በመሰብሰብ የሊጉ መሪ እንዲሆን ትልቅ ሚናን ተጫውቷል። ግብፃዊው በ39 የሁሉም ውድድር ጨዋታዎች 30 ግቦችንና 22 አሲስቶችን አድርጓል። በሊጉ እስካሁን 25 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ ነው። ይበንዲ እንዳለ ኬሊያን ኤምባፔ ለሪያል ማድሪድ ባደረገው የመጀመሪያው የውድድር ዘመን አዝጋሚ አጀማመሩ ላይ ጉልህ መሻሻልም አሳይቷል። ፈረንሳዊው ተጫዋች በግራ መስመር መጫወትን ቢመርጥም ከሎስ ብላንኮቹ በመሀል አጥቂነት እየተጫወተ ነው። ኤምባፔ በ39 የዚህ ውድድር ዘመን ጨዋታዎች 27 ግቦችንና አራት አሲስቶችን አበርክቷል። በላሊጋው ከፍተኛ ጎል አስቆጣሪዎች ዝርዝር ውስጥም በ17 ጎሎች ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። ሪዮ ፈርዲናንድ ከቲኤንቲ ስፖርት ጋር ባደረገው ቃለ ምልልስ ከሞሐመድ ሳላ በላይ የባሎን ዶር ሽልማትን ለማሸነፍ ኤምባፔ ዋና እጩ ተደርጎም ተመርጧል። በአሁኑ ጊዜ ከሳላ በተሻለ ለዚህ ሽልማትም እጩ ሌላ ሰው ያለ አይመስልም። ነገር ግን ሻምፒየንስ ሊግን የሚያሸንፍ ተጫዋች ለዚህ ሽልማትም የተቻለ እድል አለው ብሎ የጥሎ ማለፍ ደረጃዎችም እያለፉ ነው። ማድሪድ ይህንን ውድድር የማሸነፍ እድል ስላለው በዚህ ዓመት ኤምባፔ ባሎን ዶሩን እንደሚያሸነፍም ይመስለኛል ብለዋል ፈርዲናንድ። በመቀጠልም ኤምባፔ ከማንቸስተር ሲቲ ጋር በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የሁለተኛ ዙር ጨዋታ ላይ ያስመዘገበው ሀትሪክን ጠቅሶ ሲቀጥልም፣ በማንቸስተር ሲቲ ላይ ሀትሪክ ሰርቶ ነበር። ሁሉም ሰው ኤምባፔ ከወራት በፊት ተችቶ ነበር። አሁን ግን በድንገት እሱ ብዙ ቁጥሮችን እንግዲህ እያሳየ ነው። ይህንን ሽልማት ባለማሸነፉ ተርቧል። ለዛም ነው እሱን አሸናፊ ማድረግ የፈለግኩት ብለዋል። የዚህ የውድድር አመት የባሎን ዶር እጩዎች ለመተንበይ በጣም ገና ነው። ብዙ ጊዜ ለሽልማቱ በቡድን ስኬቶች ላይም ይወሰናል። ሳላህ ሊቨርፑልን ወደ ቻምፒየንስ ሊግ ወይም ደግሞ ፕሪምየር ሊግ ክብር መምራትም ከቻለም ትልቅ ተፎካካሪ ሊሆን ይችላል። ይበንዲ እንዳለ ሪያል ማድሪድ ቻምፒየንስ ሊግን በድጋሚ ካሸነፉና ላሊጋን ካሸነፉ ኤምባፔ ወይም ቪኒሲዮስ ጁኒየር ዋና ተፎካካሪዎች ሊሆኑ ይችላሉ። ኬሊያን ኤምባፔ እና ሞሐመድ ሳላ የባሎን ዶር ሽልማትን አሸንፈው አያውቁም። ፈረንሳዊው ለፍራንስ ፉትቦል ሽልማት ሰባት ጊዜ በእጩነት ቀርበዋል። በ2017 ኤምባፔ በሞናኮ በፍረንች ሊጓን ዋንጫን በማንሳት በታሪክ ትንሹ የባሎን ዶር እጩ ሆኖ ነበር። ኤምባፔ እንግዲህ ባሎን ዶር ጥሩ ውጤት ያመጣው በ2023 ከአሸናፊው ሊዮኔል ሜሲና ከማንቸስተር ሲቲ ኮኮብ ተጫዋች ኤርሊንግ ሃላንድ ቀጥሎ ሶስተኛ ደረጃን የጨረሰበት ጊዜ ላይ ነው። ሙሐመድ ሳላህ ስድስት ጊዜ ለባሎን ዶር እጩ ሆኗል። በ2019 እና በ2022 ደግሞ በሁለቱም ጊዜያት በደረጃ ሰንጠረሹ አምስተኛ ደረጃ ላይ ማጠናቀቅ ችሏል። ማንቸስተር ዩናይትድ የ28 ዓመቱን ተከላካይ የማስፈረም ፍላጎት አለው። ማንቸስተር ዩናይትድ በመጪው የክረምት የተጫዋቾች የዝውውር መስኮት የተከላካይ መስመራቸውን ለማጠናከር የዌስትሃም ዩናይትድንና አሁን በውሰት ስፔን የሚገኘው ናይፍ አጓርድን ማስፈረም ይፈልጋሉ የ28 ዓመቱ አጓርድ በአውሮፓ እንግዲህ በአሁኑ ሰዓት በላሊጋ ሪያል ሶሴዳድም ጥሩ ጊዜውን እያሳለፈ ይገኛል ተከላካዩ በዚህ የውድድር ዘመን በሁሉም ውድድሮች 31 ጨዋታዎችን ሲያደርግ 29 ጊዜ ቋሚ ሆኖ ጀምሯል በዚህ ዓመት 15 ጨዋታዎች ላይ ክለቡ ግብ ሳይቆጠርበት እንዲወጣም ማድረግ ችሏል እንደ ስፔን የዜና አውታር ፌጂያስ ዘገባ ከሆነ ሪያል ሶሴዳድ በዚህ ክረምትም ከዌስታም በቋሚነት ለመውሰድም ፍላጎት አላቸው ሆኖም ግን ማንቸስተር ዩናይተዶች ዘንድሮ በስፔን ጥሩ ጊዜን እያሳለፈ የሚገኘው የመሃል ተከላካይ ወደ ቡድናቸው ለመጨመርም ፍላጎት አላቸው ለመዶሻዎቹም እስካሁን 39 የፕሪምየር ሊግ ጨዋታዎችን ማድረግ የቻለው ናይፍ አግዋርድ ለዩናይትድ ፍጹም ፈራሚ ተደርጎም ተወስዷል። በዩናይትድ አለቃ ሩበን አሞሪም 343 ሲስተምም የግራ መስመር ተከላካይ ሆኖ መጫወት ይችላል። ስለዚህም ዝውውሩን በቀላሉ የሚጨርሱበት እድልም ይኖራል ተብሎ ነው የሚታሰበው። በተጨማሪም የማንቸስተር ዩናይትድ ደጋፊዎች አሰልጣኙን እንዲደግፉ ተጠይቋል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ፓሊስተር ከትሬበል ፉትቦል ጋር ባደረገው ቆይታ በሩበን አሞሪም መሪነት በቀድሞ ክለቡ ቀጣይነት ስላለው ትግልም ሀሳቡን አካፍሏል። በአሁኑ ሰዓት ቡድኑ ለዋንጫ በጣም ሩቅ ነው ማለት አለብን። ነገር ግን አዲስ አሰልጣኝ ነው፣ አዲስ ዘመን ነው። ምናልባትም በዚህ ፎርሜሽን መጫወት በሚፈልገው መንገድም እንደሚቀጥል በመናገሩ ምናልባትም በሚቀጥለው የውድድር ዘመን መጀመሪያ ላይ ውጤት ማየትም መጀመር ያለበት ይመስለኛል ብሏል። በአሰልጣኙ ላይ የሚፈርድበት ጊዜ አሁን አይደለም። ነገሮች ቢበላሹ ሁሉም ነገር በቀጣዩ የውድድር ዘመን ነው መመልከት ያለብን። ሩበን አሞሪም ነገሮችን ለመለወጥ እድሉን ያገኛል። የእሱን የአጨዋወት ዘይቤ የበለጠ ተግባራዊ ለማድረግ ከተጫዋቾች ጋር በስልጠና ሜዳ ላይ ብዙ ጊዜ ማሳለፍ አለበት፣ በተለይም በፕሪሲዝን ወቅት ስለዚህ ደጋፊውም ሊጠብቅ ይገባል ሲል የተናገረው ሃንስ ፍሊክ ከባርሴሎና ጋር የተያዘውን ተጫዋች ዝውውር አካሄዱን እንዲያካሄዱ አድርጓል። ተጫዋች ለብዙ ዓመታት ከካታላኖቹ ጋር በጥብቅ ሲያያዝ ቆይተዋል። በባርሰሎና እንግዲህ ለመጪው የውድድር ዘመን ፕሮጀክታቸውን መቅረጽ የቀጠሉ ሲሆን ጥሩ ከሚባሉ ውሳኔዎቻቸው መካከል የቶማስ ፓርቴን ማካተት እድላቸው ተሰርዟል። በአሁኑ ጊዜ በአርሰናል የሚገኘው ጋናዊ አማካይ ኮንትራቱን በሰኔ ወር ይጠናቀቃል፣ እናም ተወካዮቹ ለወደፊት ሕይወቱ የተለያዩ አማራጮችን መርምረዋል። ነገር ግን ብሉ ግራናዎቹም እንግዲህ ተጫዋቹ ላይ ፍላጎት የላቸውም ነው የተባለው የባርሴሎና አሰልጣኝ ሃንስ ፍሊክ በመሃል ሜዳ ማጠናከሪያዎች ላይ ያላቸው አቋም ግልጽ አድርገዋል። በፍራንኪ ዲዮንግ መመለስ፣ የካይሴዶ እድገትና ማርክ በርነል በሚቀጥለው የውድድር ዘመን ተመልሶ ሲመጣ ጀርመናዊው አሰልጣኝ የአማካይ ክፍሉ ቦታ ላይ በጥሩ ሁኔታ የተሸፈነ ነው ብለው ያምናሉ። በተጨማሪም እንደ ፔድሪ፣ ጋቪ፣ ዳኒ ኦልሞ እና ፌርሚን ሎፔዝ ያሉ ወጣት ተጫዋቾች ላይም ይተማመናሉ። ይህም ጠንካራ የመሀል ሜዳ መሰረትን ይሰጣል ተብሎ ነው የሚታሰበው ባርሴሎና በክረምት ወቅትም ለማጠናከር ይበልጥ አጣዳፊ የሆኑ ሌሎች ቦታዎችም አሉት። በቅርብ ወራት ውስጥም ቶማስ ፓርቴ ለባርሴሎና ቢቀርብም የስፖርት ማኔጅመንቱም ምንም አይነት ፍላጎት አላሳየም ሲል ስፖርት ዘግቧል። ይህ በእንዲህ እንዳለ አርሰናል የኮንትራት ድሳት ድርድርን ቀጥሏል። እናም እንደ ዩቬንቱስ እና ፓሪ ሰን ዠርሜን የ31 ዓመቱን ተጫዋች ፍላጎትን ማሳይተዋል። የባርሴሎና እቅድ ሌሎች የቡድኑን ቦታዎች በማጠናከር ላይ ያተኮረ ነው። ቀዳሚ የግብ እንግዲህ ግብም የግራ ክንፍ ተጫዋቾችን መጨመር ሲሆን እንደ መሀል አጥቂ ሆኖ መጫወት የሚችል ተጫዋችም ይፈልጋሉ። በሀንስ ፍሊክ ፍላጎት መሰረት በካምፕኑ ለፓርቲ ነገሮችም ሙሉ በሙሉ የተዘጉ ይመስላል። ይህም ደግሞ ሀንስ ፍሊክ በባርሴሎና የመሀል ክፍል ላይ ባለው ተሰጥኦ ላይ ያለውን እምነት የተነሳ እንደሆነ ነው የተዘገበው ኔልሰን ሴሜዶ አዲስ ክለብ ሊያገኝ ቅርብ ነው። የፖርቱጋላዊው ተጫዋች ኮንትራክት በዚህ ሲዝን መጨረሻ የሚያበቃ ሲሆን በቀጣይ መዳረሻው ላይ ከወዲሁ የወሰነ ይመስላል። የኔልሰን ሴሜዶ የፕሪምየር ሊግ ቆይታ ወደ ማብቂያው የመጣ ይመስላል። ከአራት የውድድር ዘመናት በኋላ የፖርቱጋላዊው የመስመር ተከላካይ ኮንትራትም በሰኔ ወር እያበቃል። እናም የወደፊት ሕይወቱ በሀገሩ እግር ኳስ ውስጥም ሊሆን ይችላል ተብሎ ይታመናል። ሁሉም ነገር የሚያመለክተው ቤኔፊካ ክለቡን የሚያውቅና ለቀጣዩ የውድድር ዘመንም ቡድናቸውን የሚያጠናክር ተጫዋቾችን ወደ ቀድሞ ክለባቸው ለመመለስ ከፍተኛ ፍላጎት እንዳለው ነው። በ2020 ወደ እንግሊዝ እግር ኳስ ከመጣ ጀምሮ እንግዲህ ሴሜዶ በባርሴሎና በነበረበት ጊዜም ያሳካው ወጥነትን ጠብቆ በመቆየት የወል የኤልቨስ ቁልፍ ተጫዋችም እንደነበር ይነገራል። ፍጥነቱ፣ አካላዊ ብቃቱና የመከላከል አቅሙ ራሱን በሚፈልገው የብሪቲሽ እግር ኳስ ውስጥም እንዲመሰረት አስችሎታል። ምንም እንኳን የማጥቃት ተሳትፎ ካለፉት ቡድኖች የበለጠ የተገደበ ቢሆንም ፖርቱጋላዊው ቋሚ ብቃቱን ያሳየ ሲሆን ከእንግሊዙ ክለብ ጋር ያለው ውልም ሳያድስ ለ እንግዲህ ለመውጣትም በሩ ክፍት ሆኖለታል ተብሎ ይታሰባል። ሙንዶ ዲፖርቲቮ እንደዘገበው ቤኔፊካ በሩይ ኮስታ የሚመራው ቦታ ላይ እንደ ሴሜዶ ባለ ልምድ ያለው ተጫዋች ቦታውን የሚያጠናክርበት ፍጹም እድል አግኝተባል። ሴሜዶ ወደ ኢስታዲዮ ዳሉዝ መመለሱም ለተጫዋቹም ሆነ ለክለቡ ጥሩ እርምጃ ይሆናል። ይህም ደግሞ የቡድኑ ልምድና አቅምን ይጨምራል። ለቤኔፊካ ሁሉም ነገር በአሁኑ ክረምትም በፕሪምየር ሊግም የቆየውን ተከላካይም ወደ ፖርቱጋል የሚመልስበት ወሳኝ ወቅትም ይሆናል ተብሎ ነው የሚታሰበው። ስቪያ ከፕሪሚየር ሊግ አጥቂ ለማምጣት ፍላጎት አላቸው። የአንዳሉዥያኑ ቡድን ለቀጣዩ ክረምትም ከወዲሁ ማጠናከሪያዎችን እየፈለገ ሲሆን በክረምቱም ትኩረቱን በማጥቃት መስመር ላይ አድርጓል። ሲቪያ ለቀጣዩ የውድድር ዘመን የፊት መስመራቸውን ለማጠናከር አማራጮችን መፈለጋቸውን ቀጥለዋል። እናም በቦርዱ ተቀባይነት ካገኙት ስሞች አንደኛው ፋቢዮ ሲልቫ ነው። በላሊጋ ከላስ ፓልማስ ጋር ድንቅ ብቃትን እያሳየ የሚገኘው ፖርቱጋላዊ አጥቂም ባለፉት ዓመታትም በርካታ ያልተሳኩ ጊዜያቶችን ካሳለፈ በኋላ በሲቪያው ክለብ ራዳር ላይ መሆናቸውን እንግዲህ ችሏል። በክረምቱ ሴቪያ ፋቢዮ ሲልቫን ለማስፈረም እያሰላሰለ ነው። እንግዲህ ቀደም ሲል አጀንዳቸው የነበረው ፖርቱጋላዊ አጥቂ ላይ አሁንም መስራት ይጀምራሉ ተብሎ ይታሰባል። ባለፈው የክረምት ተጫዋቾች የዝውውር መስኮት ክለቡ ኬሌቺ ኢሄናቾን ለማስፈረም የመረጠ ሲሆን፣ አሁን ደግሞ ወጣቱን ሲልቫን የማስፈረም እድልን አግኝተዋል። ወጣቱ የፊት መስመር ተጫዋች በስፔን እግር ኳስ ውስጥም ጥሩ እንቅስቃሴን በማድረግ አመቱን ጀምሮ ነበር። ሲልቫ በአስራ ስምንት ጨዋታዎች ሰባት ጎሎችን አስቆጥሯል። ነገር ግን ከባድ ጉዳት አጋጥሞት ለበርካታ ሳምንታትም ከሜዳ እንዲርቅ ተገዶም ነበር። የተጫዋቹ የግብ ማስቆጠር ብቃቱ በድጋሚ ትኩረቱንም እንዲስብ አድርጎታል። እናም ደግሞ ሲቪያ በቅርበት ይከታተለዋል። አሁን ይሁን እንጂ እንግዲህ የአጥቂ ዋጋ ጨምሯል፣ ሌሎችም ቡድኖች ወደ ፎክክሩ ሲገቡ ይታሰባል ተብሎ ነው የሚነገረው። በእንግሊዝ ቡድን ውስጥም እስከ 2026 የሚያቆየው ኮንትራት ያለው ሲሆን ወልቭስ ገንዘብ ለማግኘት እየፈለገ ሲሆን፣ የአንዳሉ ዥያኖ ክለብ ቋሚ ፈራሚ ለማድረግም ጥረት ያደርጋል ተብሎ ነው የሚታሰበው። አንቶኒ ሪያል ቤቲስ ላይ ለመቆየት ይፈልጋል ተብሏል። ብራዚላዊው የሪያል ቤቲስ ቡድን ምርጡ ተጫዋች ለመሆንም በቅቷል። እናም ጥሩ አቋሙንም መልሷል። ብራዚላዊ አጥቂ አንቶኒ በሪያል ቤቲስ ባለው ጊዜ እየተደሰተ ነው። እናም ደግሞ አንቶኒ በሪያል ቤቲስ ባለው ጊዜ እየተደሰተ ሲሆን በአረንጓዴና ነጭ ለባሾቹ ክለብ ውስጥም ያለው ቆይታን ለማራዘምም ያለውን ፍላጎት ከወዲሁ ግልጽ ያደርጓል የክንፍ ተጫዋቹ ከማንቸስተር ዩናይትድ በውሰት ውስጥ እስከ ውድድር ዓመቱ መጨረሻ ድረስም ከሪያል ቤቲስ የሚቆይ ሲሆን ቆይታው ለብዙ ዓመታትም ለማድረግ ይፈልጋል ነው የተባለው። አንቶኒ በእንግሊዝ አስቸጋሪ ጊዜን ካሳለፈ በኋላ በድጋሚ ራሱን አስፈላጊ ተጫዋች አድርጎ ያስቀመጠ ሲሆን በአያክስ ያለውን ብቃቱን በድጋሚ መልሷል። የቤቲስ ዋና ስራ አስፈጻሚ ራሞናል ካሮን በቅርቡ ከኤል ፓልታዞ ዴካናል ሱር ጋርም ባደረገው ቃለ ምልልስ ተጫዋቹ ራሱ በክለቡ የመቆየት ፍላጎት እንዳለው አረጋግጧል። ሌላ አመት መቆየት እንደሚፈልግ ነግረውናል፣ ያለው ስራ አስፈጻሚው አንቶኒ ከከተማውና ከቡድኑ ጋር ያለው ፈጣን መላመድን አጉልቶ አሳይቷል ነው የተባለው። ሆኖም የብራዚላዊው ቀጣይነት በሱ ፍቃድ ላይ ብቻ እየተመካ አይደለም። ሪያል ቤቲስ ከማንቸስተር ዩናይትድ ጋር አዲስ የውሰት ውልም ለመደራደር ይኖርበታል። በአሁኑ ጊዜ አንቶኒ በየአመቱ ወደ 14 ሚሊዮን ዩሮ ገቢም ያገኛል። ይህ ቁጥርም ለአረንጓዴና ነጭ ለባሾቹ በጣም ከፍተኛ ዋጋ ነው። በሪያል ቤቲስ ያሳየው ብቃትም የብራዚል ብሔራዊ ቡድን ጥሪን በድጋሚ ያገኛል ተብሎ የታሰበው የክም ተጫዋቾም ይህንን ጥሪ እንግዲህ ቀጣይነት በማድረግም በ2026 የዓለም ዋንጫ በጥሩ አቋሙም ለሀገሩ የመጫወት ፍላጎት ስላለው በሪያል ቤቲስ መቆየት ለሱ ጥሩ አማራጭ ነው። አሁን ላይ ሁሉም ነገር ከዩናይትድ ጋር ስምምነት ላይ ለመድረስና በቤኒቶ ቪላ ማሪን የሚኖረውን ቆይታ ለማራዘም የሚቻልበት ሁኔታን በማዘጋጀት ላይ እንደሚገኝም ነው ዘገባዎች እያሳዩ የሚገኙት። ኤሲ ሚላን ውስጥ ኮንሴሳውን ለመተካት እያሰቡ ነው። ፖርቱጋላዊ አሰልጣኝ ውጤታማነታቸውን ካሻሻሉ የሳንሴሮ ቆይታቸው አጭር ይሆናል። ኤሲ ሚላን ሰርኪዮ ኮንሴሳውን በሚቀጥሉት ሳምንታት የቡድኑ ሁኔታን መቀየር ካልቻለ አማራጮችን መመልከት ይጀምራሉ። ቦርዱ የመጨረሻ ውሳኔውን ባያደርግም የፖርቱጋላዊው አሰልጣኝ ወደፊት ጣ ፈንታ እርግጠኛ ለመሆኑ ሮሶኔሪዎቹን አማራጮችን እንዲመለከቱ አድርገዋቸዋል። የኮንሴሳው ውጤት በዚህ ከቀጠለ በሰኔ የአሰልጣኝ ለውጥ የማይቀር ሲሆን ሴስ ፋብሬጋስ ደግሞ ዋና እጩ ሆኖ ቀርቧል። በአሁኑ ጊዜ የኮሞ አሰልጣኝ የሆነው ስፔናዊው በሴሪ ቢ ላይ ካሳካው ስኬት በኋላም የሚላንን ቀልብ የሳበ ሲሆን በጣሊያን እግር ኳስም በከፍተኛ ደረጃ ላይ መድረስም ችሏል። በክለቡ የመጀመሪያ የውድድር ዘመን በጣሊያን እግር ኳስ ውስጥም እውቅናን በማግኘቱ ማራኪና ውጤታማ የሆነ የጨዋታን ዘይቤን አሳይቷል። በቅርቡ በናፖሊ ላይ ያስመዘገበው ድል ለሮሰነሪዎቹ ጥሩ አማራጭ ሆኖም እንግዲህ ነገሩንም አጠናክሮታል። ኮንሴሳው አሁን ላይ በአጭር ጊዜ የቦርዱ እምነት ቢኖረውም የቡድኑ ብቃትና በደረጃ ሰንጠረዥ ውስጥ ያለውን ቦታ ለቀጣይነቱም ወሳኝ ይሆናል። ለቻምፒየንስ ሊግ ማለፍ አስቸጋሪ ይመስላል። እናም በሚቀጥሉት ጨዋታዎችም ጥሩ ውጤትን ካልተገኘ የእሱ መልቀቅ ከተጠበቀው በላይ ሊሳካ ይችላል ተብሎ ነው የሚታሰበው። ከፋብሪጋስ በተጨማሪ እንደ ማውሪዚዮ ሳሪና ሮቤርቶ ዲ ዘርቢ ያሉ ሌሎች ስሞችም በሚላን ዝርዝር ውስጥ ይገኛሉ። በሴሪኤ ልምድ ያለውና በላትሲዮ ካሳለፈው ቆይታ በኋላ ሳሪ ውጤታማ አማራጭ ሆኖም ቀጥሏል። በአሁኑ ጊዜ በኦሎምፒክ ደማረስ የሚገኘው ዲ ዘርቢ ሚላን አሳማኝ ከሆነ አቅርቦት ካቀረበ ወደ ጣሊያን ለመመለስም ሊያስብበት ይችላል። ሁኔታው አሁንም ክፍት ነው። ነገር ግን ክለቡ ቀድሞውኑ ውጤቶቹ ከተበላሹ በሚል ለውጥ ለማድረግም በዝግጅት ላይ ይገኛሉ ነው እየተባለ የሚገኘው። ኢንተር ሚላን የቀድሞውን የባርሴሎና ተጫዋችን ለማስፈረም ፍላጎት አለው። ኢንተር ሚላን ለመጪው የውድድር ዘመን ማጠናከሪያዎችን ይፈልጋል። ኢንተር ሚላን በመጪው የውድድር ዘመን ኋላ መስመሩን ለማጠናከር ቅድሚያ ከሚሰጣቸው ጉዳዮች አንደኛው የሆነው ዣን ክሌር ቶዲቦን አስቀምጧል። ፈረንሳዊው የመሀል ተከላካይ በአሁኑ ሰዓትም በዌስትሃም ዩናይትድ እየተጫወተ ሲሆን የጣሊያኑ ቡድን የኋላ መስመራቸውን ለማጠናከር የመረጡት ሲሆን ዝውውሩንም በውሰት ሊገኝ የሚችልበት አማራጭ አለ። የ25 ዓመቱ ቶዲቦ ባርሴሎና ከለቀቀ በኋላ ጥሩ ጊዜ ነበረው። በኒስ እጅግ የተሳካ ጊዜን ማሳለፍ ችሎ ነበር። ባለፈው ክረምት ወደ ፕሪሚየር ሊግ መሄዱ የተጫዋቹን እድገትም ከፍ አድርጎ ያሳይ ነበር። ነገር ግን በዌስትሃም ያደረገው መላመድ የሚጠበቀውን ነገር አላሳካም። የመጀመሪያው 11 ቦታን ለማግኘት እየታገለ ሲሆን በሊጉ በ19 ጨዋታዎች ላይም ሲጫወት ከነዚህ ውስጥም አስራ ሁለቱ ብቻ ጀማሪ ነበር። በክረምት ኢንተር ሚላን ቶዲቦን ማስፈረም ይፈልጋል። ኢንተር ሚላን ኋላ መስመሩን ማደስና የደሞዝ ሂሳባቸውን መቀነስ እንደሚያስፈልጋቸው በመገንዘብ ቶዲቦ ጥሩ አማራጭ ሊያደርጉለትም ፈረንሳዊው ከሲሞኔ ኢንዛጊ ስርዓት ጋርም እንደሚጣጣም ያምናሉ። የተጫዋቹ አጫወት ጣሊያናዊው አሰልጣኝ ከሚጫወትበት የሶስት መሀል ተከላካይ ክፍልም የሚስማማ ሲሆን የፍራንቸስኮ አሴርቢ የረጅም ጊዜ ተተኪም ሊሆን እንደሚችል ይታምናል። ኔራ ዙሪዎቹ በእንግሊዝ ያለውን የቶዲቦን ሁኔታ በደንብ እየተከታተሉት ሲሆን በውሰትና ከግዢ አማራጭ ጋር ለማስፈረም ይሞክራሉ። ቶዲቦ ከኢንተር ከፍተኛ ፍላጎት ያገኘ ሲሆን ኢንተር ሚላን ቶዲቦን ለማስፈረም እድሉ ይኖረዋል። በጥር የዩቬንቱስ ፍላጎት ባይሳካም ኢንተር በመጪው የዝውውር መስኮት ተጫዋቹን ለማስፈረም በመሞከር ፈረንሳዊን ተጫዋች ለማምጣትም ይዘጋጃሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ከኮቢ ማይኖ ተወካዮች ጋር በአዲስ ኮንትራት ጉዳይ ላይ ተነጋግረዋል። ተወካዮቹ ለተጫዋቹ ከፍተኛ ደሞዝ ጭማሪ እንዲያደርጉለት ይፈልጋሉ። ማንቸስተር ዩናይትድ የኮንትራት ማራዘሚያውን አስመልክቶ ከወጣቱ አማካይ ኮቢ ማይኖ ተወካዮች ጋር መነጋገራቸው ተዘግቧል። የኮቢ ማይኖ ተወካዮች ባለፈው የውድድር ዘመን የማንቸስተር ዩናይትድ የመጀመሪያ ቡድን ሰብሮ ለገባው የ19 ዓመት ወጣት ከፍተኛ የደሞዝ ጭማሪ ይፈልጋሉ። እንደ ዴይሊ ሜል ዘገባ ከሆነ የኮንትራት ድርድሩ ለተወሰነ ጊዜ በመቋረጡም በኮቢ ማይኖ የክለቡ ቆይታ ላይ ጥንቃቄን አስነስቶ ነበር። እንግሊዛዊው ኢንተርናሽናል ከእድሜው አንጻርና በቅርብ ጊዜ ካሳ ከሞስኮው ብቃት አንጻር ትልቅ ደሞዝ ቢጠይቅም ኮቢ ማይኖ በአሁኑ ጊዜ በክለቡ ከፍተኛ ተከፋይ ከሚከፈላቸው ተጫዋቾችም አንዱ ነው። የኮቢ ማይኖ ተወካዮች ደሞዙ በሳምንት ከ20 ሚሊዮን ፓውንድ ወደ 180 ሚሊዮን ፓውንድ በሳምንት ከፍ እንዲል ይፈልጋሉ ተብሏል። ይህ በኦልትራፎርድ ካሉ ትልልቅ ተጫዋቾችን በላይ እንዲከፈሉ ያደርጋል። ኮቢ ማይኖ አሁን ያለው ኮንትራቱ ሊጠናቀቅ ሁለት ዓመታት ቢቀረው ማንቸስተር ዩናይትድ ለረጅም ጊዜ ኮንትራት እንግዲህ ሊያቆየው ይፈልጋል። ዩናይትዶች ከሌሎች ክለቦች ፍላጎት እያንዣበበ ባለበት በዚህ ሰዓትም ድርድሩን በቶሎ ለመጨረስ ተስፋ አድርገዋል። ቼልሲ የ19 ዓመቱን አማካይ በክረምቱ ለማስፈረም እንደ ጠንካራ ተፎካካሪዎች እየታዩ ነው። በተለይም ዩናይትዶች በኮንትራት ማራዘሚያ መስማማት ካልቻሉ በአሁኑ ሰዓት ከ ሰባ ሚሊዮን ፓውንድ በላይ የተገመተው ተጫዋች ዩናይትዶች በዝውውር ገበያው ላይ ያለውን የፋይናንስ አማራጮችን በመመልከት ሊሸጡት ይችላሉ። ነገር ግን ይህንን ያክል ዋጋ ለኮቢ ማይኖ የሚከፍል ክለብ መኖሩ አጠራጣሪ ነው። ዩናይትሮችድ ሰዎች እንግዲህ የኮቢ ማይኖ ጥያቄ ደስተኛ አይደለም ተጫዋቹ በዋናው ቡድን ራሱን ማረጋገጥ ሳይችል ይህንን ያክል ጭማሪ ደሞዝ መጠየቁ ቅር ተሰኝተዋል ዩናይትዶች ኮቢ ማይኖን ማቆየት ቢፈልጉም እነሱ እንግዲህ ለወጣቱ አማካይ በሳምንት ከ70 እስከ 90 ሺህ ለመክፈል ነው የሚፈልጉት ስለዚህም በዚህ ኮንትራት ድርድር እጅጉን አስቸጋሪ እንደሚሆን ይጠበቃል ነው የሚሉት ዘገባዎች ሞንቺ ለአስቶንቪላ ስፔናዊውን ኮከብ ለማስፈረም ፈጥኗል። የኡናይ ኤምሪ ቡድን በመጪው የዝውውር ገበያ ላይ ግልጽ ግብ አለው። አስተን ቪላ በመጪው የክረምት የተጫዋቾች የዝውውር መስኮት የሳሙን ፊርማ ለማስፈረምም የመጀመሪያው እርምጃ ወስዷል። የእንግሊዙ ክለብ ስፖርቲንግ ዳይሬክተር ሞንቺ ለወጣቱ ስፔናዊ ፍላጎት ያሳዩት ሌሎች ቡድኖችን ለመቅደምም ኮዲሁ ከፖርቱጋር ግንኙነት አድርገዋል የተባለው ቪላዎች ፊት መስመሩን ማጠናከር ስላለባቸው ለቀጣዩ የውድድር ዘመን የአጥቂ መስመራቸውን የሚያጎለብትና የወደፊት ኢላማ በጎል አግቢው ላይም ያያሉ። የሃያ አመቱ አጥቂ በቅርብ ወራት ውስጥ አስደናቂ እድገትን አሳይቷል። ራሱን ከአውሮፓ እግር ኳስ ትልልቅ ተስፋዎችም አንዱ አድርጎ አቋቁሟል። ከግራናዳ አካዳሚ ከወጣ በኋላ 2023 ለአትሌቲኮ ማድሪድ ፈርሟል። ምንም እንኳን ለዲፖርቲቮ አላቬስ በውሰት ተሰጥቶም ነበር። ባሳለፍነው የውድድር ዘመን ያሳየው ብቃትና በ2024 የፓሪስ ኦሎምፒክ ጨዋታዎች ላይም ተሳትፎ ከስፔን ጋር የወርቅ ሜዳሊያውን ባሸነፈበት በነሐሴ ወርም እንግዲህ ፖርቶ አምርቶ እንደነበር ይታወሳል። በክረምቱ አስተን ቪላ ሳሙን እንግዲህ ማስፈር ይፈልጋል ከፖርቱጋሉ ቡድን ግን ባደረገው የመጀመሪያ የውድድር ዘመንም በሰላሳ ሁለት ጨዋታዎች 20 ጎሎችንና ሶስት ለጎሎን የሚሆኑ ኳሶችን አመሻይቶ በማቀበል ጎል የማስቆጠር ብቃቱን አሳይቷል። የእንቅስቃሴውም ከተለያዩ የአውሮፓ ክለቦች ፍላጎትን ቀስቅሷል። ነገር ግን አስተን ቪላ የፊርማውን ውድድር ለመምራትም የቆረጠ ይመስላል። የዦን ዱራን በክረምቱ ወደ አልናስር መሄዱን ተከትሎ ቡድኑን በአጥቂ አማራጮች ውስንነት አድርጎታ የነበረ ሲሆን ምንም እንኳን ማርከስ ራሽፎርድን ከቋሚ ዝውውር ጋር የተያዘ ቢሆንም የወደፊት እጣ ፈንታው በእርግጠኝነት ግን አይታወቅም። ሞንቺ ድርድሩን እየመራ በመምጣቱ አስተን ቪላ የወጣቱን ፊርማ በተቻለ ፍጥነት አጠናቆ ቡድናቸውን ለማጠናከር ከሚመጡት የስፔን እግር ኳስ እንቁዎችም አንዱ እንደሚሆን ተስፋ አድርገዋል። ጆን አራምቡሩ በክረምቱ ሊወስዱት የሚፈልጉ ሶስት ክለቦች አሉ። ቬንዙዌላዊው ተከላካይ በሪያል ሶሴዳድ ባሳየው ብቃት በእሱ ቦታ ላይ ካሉት መጥ ተጫዋቾች አንዱ ሆኗል። የዦን አራምቡሩ እንግዲህ በሪያል ሶሴዳድ የሚያሳየው ትልቅ ብቃት በብዙ ቡድኖችም ሳይስተዋል አልቀረም። የቀኝ መስመር ተከላካዩ ብቃት በላሊጋ ውስጥ ካሉ ድንቅ ተጫዋቾች መካከልም አንዱ እንዲሆን አድርጎታል። ይህም ለመጪው የክረምት የተጫዋቾች የዝውውር መስኮትም የሶስት ትልልቅ ክለቦችን ፍላጎትን መሳብ ችሏል። ኒውካስል ዩናይትድ፣ አትሌቲኮ ማድሪድና ኢንተር ሚላን ናቸው የሀያ ሁለት ዓመቱን ቬንዙዌላዊን ተከላካይ ለማስፈረም የሚፈልጉት ተጫዋቹ ከባስኮ ክለብ ጋር እስከ 2030 ድረስም የሚያቆይ ውል ያለው ሲሆን የውል ማፍረሻውም 60 ሚሊዮን ዩሮ ተቀምጦለታል። እሱን ለማስፈረም ለሚፈልጉ ቡድኖች ሁሉ ከፍተኛውን ወጪ የሚጠይቅ ነው። ቢሆንም ሁለገብነቱና የመከላከል ጥንካሬው ለወደፊቱ ጠቃሚ ተስፋ እንደሆነ በርካታ ቡድኖችን አሳምኗል። ሶስቱ ክለቦች ጆን አራምቡሩን በክረምቱ ለማስፈረም ይፈልጋሉ። ኒውካስትል ዩናይትድ ከቲኖ ሊቨርማንቶ ጋር የሚፎካከርና በውድድር አመቱ መጨረሻ ቡድኑን ሊለቅ ያለውን ኬራን ትሪፒን ለመተካተም እንደ ቁልፍ ማጠናከሪያዎችም ይመለከተባል። አትሌቲኮ ማድሪድ በአራት ተከላካይ ሲጫወቱና ከኋላ ሶስት መጫወት ሲፈልጉ አራም ቡሩን ለመጠቀም ይፈልጋሉ። በተለይም ደግሞ ኑኤል ሞሊናን ለመደገፍና ማርኮስ ሊዮሬንቴንም ወደ መሀል ሜዳ ላይ ለመመለስም አራም ቡሩ እንደ ጥሩ አማራጭም ነው የሚመለከቱት። የጣሊያኑ ክለብ በክረምቱ ደንዝል ደንፍሬስ ሊያጣ የሚችልበት እድል ስላለም ስጋት ውስጥ ሲሆን፣ የተከላካይ ክፍሉን ለማጠናከር በማለምም ኢንተር ሚላን ሌላኛውን የመዳረሻ ቦታ ሆኖ ብቅ ብሏል። በሲሞኔ ኢንዛጊ መሪነትም አራምቡሩ በቀኝ መስመር በኩል የመከላከል መረጋጋትንና የማጥቃት አቅምን በመስጠትም በሶስት የመሃል ተከላካዮች ስርዓት ውስጥም በትክክል ይጣጣማል። እሱን የማስፈረም ፍላጎት ያላቸው በርካታ የአውሮፓ ቡድኖች የአራምቡሩን የወደፊት እድልም ከሳን ሰባስቲያን ሊያርቁት ዝግጁ እንደሆኑ ዘገባዎች ያሳያሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስለደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ መስጋኔን ለእናንተ ማቅረብ እወዳለሁ። ስለደመጣችሁን ከልብ አድርገ ያመሰግናለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በነገው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላቸውም በአክብሮት ተመኘው።